በስማ ወልዶ መንፈስ ቅዱስ አህዱ አምላክ አሜን። ሰኔ 2ሁለት ቀን የሚከበሩ አመታዊ ቅዱስ አምባላት ቅዱስ ጳውሎስ የዋህ በአራተኛው ለመቶ ክፍለ ዘመን መጀመሪያ ከግብፅ ውስጥ ተወልዶ ያደገው ቅዱሱ ስሙ ጳውሎስ ቢሆንም ብዙ ጊዜ የሚጠራው የዋህ ጳውሊ በሚል ነው። ይስ እንደምነቢሉ የዋህ ጳውሊ ከህጻነቱ ጀምሮ መጽህፍትን የተማረ ግን ደግሞ ትዕቢት ቁጣና ቂምን የማያውቅ ገራ ሰው ነው። እድሜው ለአካለ መጠን ሲደርስ ቤተሰቦቹ ሚስት አጋቡት። ሚስት አግባ አሉት። እርሱ ባያስብበትም ወገኖቹ ላለማሳዘን አገባ። እንዳለመታደል ሆኖ ግን ያገባ ሴት በጣም በጣም ቆንጆ፣ በውበቷ የምታምር በዚያም ላይ ክፉ ነበረች። የዋ ጳውሊ ክፋቱን ሁሉ ታግሶ ለበርካታ ዓመታት አውሮ ኖረ፣ ልጆችንም አፈሩ። አሁንም ግን እርሷ ከክፋቷ ልትታገስ አልቻለችም። ይባስ ብሎ ጳውሊ በሌለበት ከሌሎች ወንዶች ጋራ ትዘሙት ያዘች የዋው ሰው ይህን ያውቃልና የእግዚአብሔር ሥራ ዝም ብሎ በተስፋ ይጠብቅ ነበር። ለነገሩ እርሱ ለነገሩ እርሱ ያርፋል፣ ያርሳል፣ ይቆፍራል፣ ነዳያንን ያበላል፣ እንግዳ ይቀበላል እንጂ ክፋትን ለማሰብ ጊዜ አልነበረውም። አንድ ቀን ግን ለሥራ ወደ በረሃ ወጥቶ አንድ ግሩም ዜና ሰማ። አባን ጦንስ ምንኩስና የሚባል ህይወተ መላይክትን ጀምሯል፣ ደቀ መዛሙርትንም ይቀበላል አሉት። ግን ሚስትና ልጆቹ አሉትና ምን ያደርጋል? ምክንያቱም በእነሱ እየሰራ እየቆፈረ እያረሰ ማብላት ነበረበት። የዋህ ጳውሊ ሙሉ ቀን ሲሰራ ውሎ ወደ ቤቱ ሲመለስ ግን የጠበቀው ሌላ ነው። ሚስቱ በራሱ ምኝታ ላይ ከአገልጋ የረኛው ጋር ራቁታቸውን አገኛቸው። ልብ በሉልኝ፣ በትከሻው ሞፈርና ምሳር መጥረቢያ ይዟል። እርሱ ግን ክፉንም አላሰበም። ጥሩ ልብስን አንስቶ ሁለቱንም አለበሳቸው፣ እንዲህም አላቸው ከዚህ በኋላ እኔ አልመለስም። ሀብት ንብረቴን ውረሱ፣ በደስታም ኑሩ። የልጆችን ግን አደራ ብሏቸው ተነሳ። በእጁ ምንም አልያዘም። በተከሰውም ያለችውን ብጣሽ ጨርቅ ይዞ ወደ በረሃ ተጓዘ። አባንጦን ስም ተቀብለው አስተምረው አመነኮሱት። ከዚህ በኋላ ጀምሮ ራስን ዝቅ በማድረግ በመታዘዝ አገለገለ። ጾምና ጸሎቱ ስግደቱን ማነቋጥሮት እያለ እያለ ከብቃት በኢረግ ደረሰ። ምእመናንም ሆነ መነኮሳት ሊጠይቁት ሲመጡ የእያንዳንዱ ኃጢአት በግንባራቸው ላይ ጽፎ ይመለ ተጽፎ ይመለከት ነበርና ስለነርሱ ሲያለቅስ ቅንድቡ ተላጠ፣ ሰውነቱንም አለቀ። አንድ ቀን ጋኔን ያዘው ሰው ፈውስ ብለው አመጡለት። እርሱ ግን በአጋንንት ላይ ስልጣን እያለው በትህትና ተጠግቶ ጋኔኑን እንዲህ አለው፣ አባንጦን ስን ከመጠራ ብቀስ ብለው ጣለው። ጋኔኑ ግን የሚፈራ መስሎት በትቢት እንጦንስ ማን ነው አለው ያን ጊዜ የዋህ ጳውሊ እንደ እሳት ከጋለ ድንጋይ ላይ ቁሞ እንዲህ አለ፣ ያው እግዚአብሔር ምስክሬ ነው፣ ይሄ ጋኔን ካልወጣ አልወርድም አለ። ያነ ድንጋይ ከግለቱ የተነሳ ተልባ የሚቆላ ነበር፣ እግሩም እዛው ላይ ጦሽ ጦሽ ብሎ ፈነዳ። ወዲያው በዘንዱ አምሳል ከሴትዮዋ ወጥቶ እየጮኸ ያነ አጋንንት ወደ ቀሃይ ባህር ገባ። ቅዱስ ጳውሊም የዋህም እንዲህ በቅድስና ተመላልሶ በዚች ቀን በመልካም ሽምግልና አምላካችን ከቅዱስ ጳውሌ የዋህነት፣ ትዕግስትን፣ በጎነትን ጸጋ በረከተን ይክፈለም። ለዘላለሙ አሜን። በዚህ ዕለት ቅዱስ ጳውሌ የዋህ ከቅዱስ ጳውሌ ጋር ቅዱሳን ወክቡራን ቆዝሞስና ድሜያኖስ ሰማይታት፣ እናታቸው ቅድስት ቴዎዳዳ ሰማይት፣ አንጢቆስ፣ ዮዲኖስና አብራኔዎስ ሰማይታት ይታሰባሉ። የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት በጎነት እምነት የዋሃት ራስን መግዛት ነው። እንደዚህ ያሉትን የሚከለክል ሕግ የለም። የክርስቶስ ኢየሱስ የሆኑትን ስጋን ከክፉ መሻቱና ከምኞቱ ጋር ሰቀሉ። የቅዱስ ጳውሎስ መልእክት ወደ ገላትያ ምዕራፍ 5 ከቁጥር ሰላም ለጳውሎስ አምዳ ወደዳ ለቤተንጦኒ ክቡር ዛሀለወት በበዳ ቆዝሞስ ወድምያኖስ ለአንጾኪያ በአውዳ ምስላዊሆሙ ጸድቃን ወምስለሙ ወዳዳ ቀስፎሙ ቀሳፍወሙ በአስዋጥ

በሰማአቡ ወወልድ መንፈስ ቅዱስ አሃዱ አምላክ አሜን። ሰኔ ሃያ ሶስት ቀን የሚከበሩ ዓመታዊ የቅዱሳን በዓላት ቅዱስ ሶሎሞን ንጉሰ እስራኤል መፍቀር የጥበብ ጠቢበ ጠቢባ ንጉሰ እስራኤል ነቢየ ጽድቅ መስተሳልም ወይም ሰላማዊ እየተባለ የሚጠራው ቅዱስ ሶሎሞን የታላቁ ነቢይና የንጉስ ልበ አምላክ ቅዱስ ዳዊት የቅድስት ቤርሳቤ ቤተሳባ ልጅ ነው። ከሶስት ሺህ ዓመታት በፊት ተወለደው ቅዱስ ሰሎሞን እስከ 12 ዓመቱ ድረስ በቤተ መንግስት ከአባቱ ጋር አድጓል። ቅዱስ ዳዊት ሰባት ዘመን በሞላው ጊዜ የአካሉን መድከም አይቶ አዶኒስ በጉልበት አነግሳለሁ ቢልም አልተሳካለትም። እግዚአብሔር ሰሎሞንም መርጧልና ገና በ12 ዓመቱ ነገሰ። ልብ አምላክ አባቱ ዳዊት ነፍሱ ከስጋው ከመለየቷ በፊት መከረው። እንዲህ ነበር። ምክሩም፣ ልጄ ሆይ ልብህን ስጠኝ፣ ፈጣሪንም አምልካለው። ቅዱስ ሶሎሞን እንደ ነገሰ በገባኦ ለእግዚአብሔር መስዋዕትን አቀረበ። ጌታም ተገልጾ ምን ትፈልጋለህ አለው። ሰሎሞንም ልክ እንዳባቱ ማስተዋልን ልቡን አለመነ። በዚህ ጊዜ ጌታ ደስ ስለተሰኘ አልቦ እምቅድሜከ አልቦ እምድሬከ፣ ከአንተ በፊትም ከአንተ በኋላም እንዳንተ ያለ ጠቢብና ባለጸጋ ባለጠጋ ሰው የለም አይኖርም ብሎ ተሰወረ። ቅዱስ ሶሎሞንም ለአርባ ዓመታት በእስራኤል ላይ ነገሰ። ግሩም በሆነ ፍቱ፣ በልበ ጥበብ፣ በልዩ ጥበብ ዓለም ተገዛለት። እግዚአብሔር የመረጣት የእኛዋ ንግሥተ ሳባ አዜብ ማክዳም ትፈትነው ዘንድ ሄዳ ምንሊክን እብነ መለክን ጸነሰች። በዚያን ታቦተ ጽዮንን፣ ሥርዓተ ወሪትን መጣልን ነቢየ ጽድቅ ቅዱስ ሶሎሞን ድንግል ማርያም ከእነርሱ ዘንድ የምትወለድ እንደምትወለድ ነግሮት ነበርና ያበጀው መስሎ ሴቶችን አብዝቶ ነበር። ነገር ግን አንደኛ ሰው አንደኛው ሰው ስጋ ለባሽ ነውና ሁለተኛም ደግሞ ከብዙ ሴቶች መካከል ካንዷ መብርሃን ትገኛለች መስሎት ነበር። ነገሩ መንገድ ስቶበት ከአይዛፍ ከፈርዖን ልጅ ጋር በመወዳጀቱ ለጣዖት አሰገደችው። እግዚአብሔርን እጅግ አዘነ። በራእይ ተገልጦ ስለ ወዳጄ ስለ ዳዊት ስትል ባንተ ላይ ስል ስለ ባንተ ላይ ክፋል አድርግም፣ አለው። ታላቁ ነብይ ሰለሞን ይህን ሲሰማ ወደ ልቡ ተመለሰ። ማቅ ለብሶ አመድ ነስ ንሶ በፍጹም ልቡ አለቀሰ፣ ንስሐ ገባ። መፍቀሬ ንስሐ ጌታችንም ንስሐውን ተቀበለው። የቅርታ መገላጫዎች ተወዳዳሪ የሌላቸው አምስት መጻሕፍት ተገልጦለት ተናገራቸው፣ ጻፋቸው። እሊ መጻሕፍቶችም አንደኛ መጽሐፈ ጥበብ ሁለተኛ መጽሐፈ ተግሳጽ ሶስተኛ መጽሐፈ መክብብ አራተኛ መጽሐፈ ምሳሌ አምስተኛ መሐልየ መሐልይ ዘሶሎሞን ናቸው ቅዱስ ሰሎሞን ልዩ የሆነው ቤተ መቅደስ በመስራቱ ይደነቃል። ደጉ ንጉስ ጠቢብና ነቢይ ሰለሞን በዝች ዕለት በ52 አመቱ አርፎ ወደ ፈጣሪ ሂዷል ዳግመኛም በዝችለት በዝች ታላቁ አባኖብ አርፏል በዚህ ስም የሚጠሩ ብዙ ቅዱሳን ቢኖርም ዋናው ይህ ቅዱስ ነው አባኖብ እንደ ገዳማውያን በበረሃ የተጋደለ እንደ ሊቃውንት መጻሕፍትን ያመሰጠረ በተለይ ደግሞ በዘመነ ሰማይታት ጭንቅ ጭንቅ መከራዎችን የተቀበለ አባት ነው። ስለ ገድሉን ብዛት ሀያል ሰማየት አንገቱን ስላልተቆረጠም ሰማይት ዘንበለ ደም ይባላል። ዘመነ ሰማይታት ካለፉ ከሰባሁለት ካለፉት ከሰባሁለቱ ከዋክብት አንዱ ነው። ከመፍቀር የጥበብ ቅዱስ ሶሎሞን ከሀያሉ ሰማየት አባኖ በረከትን አምላካችን ይክፈለን ለዚህ ችለት ቅዱስ መርቆሪዎስ ፊልጶስና ቶማስ ሰማይታት ይታሰባሉ። የጭንቅ ቀን ሳይመጣ በጉብዝና ወራት ፈጣሪህን አስብ፣ ደስ ሳያሰኙም የምትላቸው ዓመታት ሳይደርሱ፣ ፀሐይና ጨረቃ ከዋከብትም ሳይጨልሙ፣ አፈርም ወደ ነበረበት ምድር ሳይመለስ፣ ነብስም ወደ ሰጠው ወደ እግዚአብሔር ሳትመለስ ፈጣሪህን አስብ። ሰባኪው ከንቱ ከንቱ ሁሉ ከንቱ ይላል መጽሐፈ መክብብ ምዕራፍ 12 ቁጥር 1 እስከ 9።